የቀሩንን ተማሪዎች ያልደረሳቸውን ተማሪዎች ሁሉንም መጠየቅ ነው። ልክ ማቴሪያሉን አግኝተን ነገ ስርጭት አድርገን ማንኛውም ሕፃን በዚህ ልክ ስኮላስቲክ ማቴሪያሉን በዚህ አጋጣሚ እንደሚያገኝ ትልቅ ድጋፍ አድርጋችሁልና ስለዚህ በዚህ አጋጣሚ አሁንም በድጋሚ እንኳን ደህና መጣችሁ እያልኩኝ ስለተደረገልን ድጋፍ እና ስላያችሁ ስለጎበኛችሁ ነገም በዚህ ልክ ከጎናችን እንደምትሆኑ በመተማመን የዚህ ፕሮጀክት በዘላቂነት ችግሮችን ለመፍታት እንዳልኩት በአንደኛ ደረጃ የሚገኙ ሁሉም ሕጻናት በቀሪ ደረጃ ይዘናቸው የነበሩ በቁጥር አሁንም ሁሉም እንደሚደርሳቸው በተሰጠን ኮታ መሰረት ደልድለናል። ስለዚህ ከነገ ጀምሮ ስርጭት ተደርጎ ማንኛውም የአንደኛ ደረጃ ሁሉም ሕጻናት እንደየክፍል ደረጃቸው እና እንደየትምህርት አይነቱ ሁሉም ተማሪዎች ደብተርና እስክሪቢቶ አግኝተው ትምህርታቸውን በአግባቡ የሚከታተሉበትን እድል ያገኘንበት ድጋፍ ነው የዛሬው። የሚለውን ነገር እንግዲህ ምናልባት የተማሪ እንትኑ ስታዩት ኦልሞስት ወደ ከ2000 በላይ ተማሪዎችን ማስተናገድ ይችላል ተብሎ ይታሰባል። ማለት በዋናነት እንደየእንትኑ ይላል ያው እንደየክፍል ደረጃው የሚደርሳቸው የደብተር እንትን እንትን ስለሚል ኦልሞስት ከአንድ ሺ አምስት መቶ እስከ 2000 ባሉ ተማሪዎችን ያስተናግዳል ብለን ነው የምናስበው ያም ደግሞ እንዳልኩት ቅድም በተናገርኩት መሰረት እስካሁን ድረስ በሌሎች ፕሮጀክቶች ተደራሽ ያልሆኑ እና ሌሎች ግለሰቦችን በዚህ አጋጣሚ ተደራሽ ያላደረጓቸው ተማሪዎች በቁጥር ለይተን ነው እየሰጠን ያለ ነው። በተደራራቢ ወይም ዳብል የሚደርሰው ተማሪ አይኖርም። የሚተርፍ እንኳ ቢሆን ሌሎች እስከ ሁለተኛ ደረጃ ችግረኛ ተማሪዎችን በመልመል ለማድረስ የራሳችን አቅጣጫ ያስቀመጥንበትና አሰራርን በዚህ ልክ እየሄድንበት ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ እኔ እንግዲህ ማለት የምንፈልገው እና በዋናነት እስካሁን ድረስ እንዳልኳችሁ ከዚህ በኋላ በአንደኛ ደረጃ ላይ ምንም አይነት ችግር ይገጥመናል ብለን አናስብም። አንደኛ ደረጃ ህጻናት ሙሉውን ይደርሷቸዋል፣ ይደርሳቸዋልም። ነገር ግን እኛ ስላልቻል አንደኛ ደረጃ ላይ ትኩረት የምናደርግ እንጂ ሁለተኛ ደረጃም ላይ እጅግ በጣም በርካታ የሆኑ ችግረኛ ተማሪዎች እንዳሉ ማንም ግልጽ ነው። ዞሮ ዞሮ ህጻናት ህፃናት ከመሆናቸው ጋር ቅድሚያ መስጠት ያለብን ለታችኛው ነው በማለት ቅድሚያ እየሰጠን ያለ ነው። ለታችኛው ነውና ስለዚህ ማንኛውም ግለሰብ በግለሰብ ደረጃ እውነት ለመናገር አንድ ደብተር በዚህ ሰዓት ለአንድ ተማሪ ማበርከት ትውልድን ማሻገር ነውና ማንኛውም ግለሰብ ትንሽናት ሳይል የሚችለውን በማድረግ በፕሮጀክቱን በግለሰብ ደረጃ ተጨማሪ ከፍተኛ የሆነ ችግረኛ ተማሪዎች የሚኖሩበት አካባቢ ከመሆኑ ጋር ተያይዞ ለነዚህ ሁለተኛ ደረጃ ተማሪዎች አድሬስ ለማድረግ እንዶ የተቻላቸውን ይህንን ፕሮግራም ወይም ይህን ሚዲያ የሚከታተሉ ማንኛውም ግለሰብ ለህፃናቶቻችን በመድረስ ህፃናቶች አንድም ተማሪ እንግዲህ በዚህ ዓመት እንደ ተቋም አንድም ተማሪ በስኮላስቲክ ወይም ደግሞ በትምህርት ማቴሪያል ምክንያት ከትምህርት ገበታ ውጭ አይሆንም በሚል ነው ስሎጋናችንና በዛ ልክ እየሰራን ከመሆኑ ጋር ተያይዞ ሁሉም ድጋፍ ቢያደርግልን እንደ ጠብታን ብትሆን የተቻለውን እንዲያደርግልን ነው። ከዚህ ጋር ተያይዞ እኔ በእጅጉ ማመስገን የምንፈልገው ነገር እንደ አጋር ቱሪዝም ያው የቅርስ ጥበቃ ወይም ሰስቴነብል ላሊበላ አብሮ እንደሚሰራ ይታወቃል። በግለሰብ ደረጃ ግን እኔ አቶ ማንደፍሮ ታደሰን በግለሰብ ማመስገን እፈልጋለሁ። ማለት እንደ ማንኛውም ተወላጅ አንገብግቦት እንደ አጋር ብቻ ሳይሆን እንደ ግለሰብ በርካታ የሆኑ ነገሮችን በማስተባበር ከትምህርት ስራው ጋር ትልቅ አስተዋጽኦ እያደረገልን ስለሆነ እንደው አሁንም እኔ በተቋሙ ስም እንዲሁም ባለሁበት በተወካይ ከንቲባ ስም እጅግ አመሰግናለሁ። ሌሎቻችንም በዚህ ልክ እርዳታውን ወይም ድጋፉ እንደሚቀጥሉ እንተማመናለሁ። እጅግ አመሰግናለሁ። ትውልድ መተካት አለበት። ለምሳሌ ያህል አባቶቻችን ልጆቻቸውን የቄስ ትምህርት ቤት ይልካሉ። ምክንያቱም ነገዳዊት የሚደግም የሚያስተምር ስለሚያስፈልግ ደብዳቤ የሚያነብልህ እንኳን ተማሪ ያስፈልጋል። ከሌ ከዚህ ቤት ተማሪ ነው፣ እስኪ ደብዳቤ አንብብልን ይባል ነበር እና በሆነ ዘመን ደግሞ መጡ መቶ እንደ ሁሉም ሰው ማንበብ መጻፍ አለበት ተብሎ ጥሩ ላይ ነው የነበር ነው እና ተማሪዎችን ወደ ትምህርት ቤት ካላክ ስለ ቅርስ ምንነት ምንን ታስተምረዋለህ? አንዱ እሱ ነው። ሁለተኛ ነው ላሊበላን ላሊበላ ትልቅ ቦታ ነው። በአጭር ጊዜ ያው በነበረው አስቸጋሪ ሁኔታ አሁን ባለንበት ሁኔታ ደርሰናል። ነው ልጆች ወደ ትምህርት ቤት መሄድ አለባቸው ብዬ አምናለሁ በግሌ ይሄ ግሌ ነው። ተማሪዎች መሄድ አለባቸው መማር አለባቸው ካል ዝም ብለህ በጥሩምባ በፈል ተማሪዎችን ወደ ትምህርት ቤት መላክ አይደለም ያስፈልግሃል። ልጆቹ ሲሄዱ እናትና አባት መሳቀቅ የለባቸውም ደብተር የለውም ብለው። ስለዚህ ስንጠይቅ ከግለሰብ እየተለመነ እንዲህ እንዲህ እየሆነ ነው። ኦኬ፣ እንደዛ ከሆነ ምን ያክል ተማሪ ብንረዳ ምን አይነት ችግር እንቀርፋለን ስንል የነገሩን ይህን ያክል ተማሪ አለ። ስለዚህ ለዚህን ያክል ተማሪ ብታግዙ እኔ ብቻ አይደለሁም መወስነው። ጓደኞች አሉኝ፣ የስራውን የሚመሩ የፕሮጀክቱ ኃላፊዎች አሉ፣ ሳይንቲፊክ ኮኦርዲኔተሮች አሉ፣ ፋይናንሱን የሚመራ አለ። ስለዚህ ለሱ ነው የሚቀርበው። እነሱ ደግሞ ተማሪዎች ይዘን ስለነበር፣ ከዛ አንጻር ይህን ማድረግ ችለናል።